አትሌት ለምለም ኃይሉ በዓለም አትሌቲክስ የቤት ውስጥ ሻምፒዮና በ3000 ሜትር የመጀመሪያውን የወርቅ ሜዳሊያ ለኢትዮጵያ አስገኝታለች። ለምለም ኃይሉ ርቀቱን 8 ደቂቃ ከ41 ሰከንድ ከ82 ማይክሮ ሰከንድ በማጠናቀቅ ነው አሸናፊ የሆነችው። በርቀቱ የተካፈሉት እጅጋየሁ ታዬና ዳዊት ስዩም ሶስተኛና አምስተኛ በመውጣት የነሐስ ሜዳሊያና ዲፕሎማን ለኢትዮጵያ አስገኝቷል። ኢትዮጵያውያን አትሌቶች በድል ባሸበረቁበት የ3000 ሜትር ፍጻሜ ከ14 ሀገራት የተውጣጡ 20 አትሌቶች ተሳትፈዋል። የዓለም የቤት ውስጥ የአትሌቲክስ ሻምፒዮና ዛሬም ቀጥሎ ሲደረግ ጉዳፍ ጸጋይ በ1500 ሜትር ትጠበቃለች። በርቀቱ አክሱማዊ ትንባይና ሂሩት መሸሻም ይፎካከራሉ። ዛሬ ኢትዮጵያውያን አትሌቶች የሚወዳደሩበት ሌሎች የማጣሪያ ውድድሮች ይከናወናሉ። ዝርዝራለን። በቤልግሬድ ሰርቢያ እየተከናወነ በሚገኘው የዓለም የአትሌቲክስ ሻምፒዮና በመጀመሪያ ቀን ውሎ ኢትዮጵያ ወርቅና ነሐስ አምጥታለች። ዛሬ በሁለተኛ ቀኑ ኢትዮጵያ ሁለተኛ የወርቅ ሜዳሊያውን ታገኘ የሀገሯ ልጆች አክሱም አይተንባይና ሂሩት መሸሻም በርቀቱ የሚካፈሉ አትሌቶች ናቸው። ርቀቱን ከአራት ደቂቃ በታች ከገቡ ስድስት አትሌቶች መካከልም ይገኙበታል። በርቀቱ አስራ ሁለት አትሌቶች ተካፋይ የሚሆኑ ሲሆን ዩጋንዳዊቷ ዊኒና ያንዶ፣ አውስትራሊያዊቷ ሊንደን ሀለና፣ አሜሪካዊቷ ጆሴት ኖሪስ ለኢትዮጵያውያን አትሌቶች ከፍተኛ ተፎካካሪ ይሆናሉ ተብሏል። በምሽቱ የ1500 ሜትር ሩጫ ላይ ተካፋይ የሆኑ ኢትዮጵያውያን አትሌቶች የትናንቱ ድል መነሳሳት እንደሚፈጥርላቸው ይጠበቃል። ከዚህ ቀደም ኢትዮጵያ በርቀቱ በተደጋጋሚ ወርቅ ማግኘት ትችላለች። ከዚህ ውድድር መደረግ ቀደም ብሎ ሌሎች ኢትዮጵያውያን አትሌቶች የሚካፈሉበት የማጣሪያ ውድድሮች የሚከናወኑ ሲሆን ቀን 7 ሰዓት ከ35 ላይ በሴቶች 800 ሜትር ማጣሪያ ሀብታም አለሙ፣ ፍራወይኒ ሀይሉና ትግስት ግርማ ኢትዮጵያን ይወክላሉ። 8 ከ10 ላይ ደግሞ በወንዶች 1500 ሜትር ማጣሪያ የርቀቱ የክብረ ወሰን ባለቤት ሳሙኤል ተፈራና ታደሰ ለሚ ይፎካከራሉ። የኢትዮጵያ ፕሪሚየር ሊግ አክሲዮን ማህበር አስቸኳይ መደበኛ ጠቅላላ ጉባኤውን በኢንተርኮንቲኔንታል ሆቴል እያከናወነ ይገኛል። በጉባኤው የኢትዮጵያ ፕሪሚየር ሊግ ጨዋታዎች አካሄድ ዙሪያ ከአክሲዮን ባለደርሻ አካላት ጋር ውይይት ተደርጓል። በ2014 የመጀመሪያ ዙር ላይ የዳኞች ስህተት የጨዋታ ውበትን እየገደበና ውጤት ሲቀይር ነበር ተብሏል። የዳኞች ብሔራዊ ኮሚቴ በአንደኛ ዙር ከተደረጉ መቶ 20 ጨዋታዎች ውስጥ ስድስቱ የተበላሹ መሆናቸውን በሪፖርታቸው አቅርበዋል። ከመጫወቻ ሜዳ ጋር በተያያዘም ሊጉን የማይመጥኑጭ ሜዳዎች ታይተዋል ተብሏል። በሁለተኛው ዙርም ሊስተካከሉ በሚገቡ ጉዳዮች ላይ ምክክር እየተደረገ ይገኛል። በስፍራው የሚገኘው ባልደረባችን በረከት ልጅ አለም ተከታዩን አድርሶናል። የአንደኛ ዙር የኢትዮጵያ ፕሪሚየር ሊግ አካሄድ ምን ይመስል ነበር? የሚለውን እየገመገመ ይገኛል። ሪፖርቶች እየቀረቡ ናቸው። ከነዚህ ሪፖርቶች ውስጥ ደግሞ የብሔራዊ ዳኞች ኮሚቴ ከፍተኛ ቅሬታ እየቀረበበት ይገኛል። እንዲያውም በመድረኩ ከአምናው የባሰና ከፍተኛ ጥፋት እየታየበት ያለው የዳኝነት ሂደት ላይ በ2014 የአንደኛ ዙር ላይ ታይቷል ተብሏል። በዚህ ለማስተካከል ደግሞ ዳኞችን በኮታ ሳይሆን መመደብ ያለበት በ ብቃታቸው እንዲመደቡ የሚል አቅጣጫ እየተደረገ ይገኛል። ሌላኛው ደግሞ የከተማ መስተዳድሮች ክለቦች በሚያርፉባቸው ቦታዎች ላይ የገንዘብ ወይም ደግሞ የሚጠይቁት የገቢ መጠን በጣም ከፍተኛ እየሆነ ነው የሚል ቅሬታ ቀርቧል። ከመድረኩ ግን ምላሽ ሲሰጥ በተቃራኒው ነው ያዳመጥ ነው። ምንድን ነው የተባለው? የአክሲዮን ማህበሩ ከከተማ አስተዳደሮች ጋር የክፍያ ከአገልግሎት ክፍያ ጋር በተያዘ የሚጠየቀውን ጥያቄ ቅናሽ እንዲያደርጉላቸው ተስማምተው ነበረ። ነገር ግን የክለቦች ከፍተኛ አመራሮች በድብቅ እየሄዱ ከሆቴሎች ጋርና ከሌሎች እንደዚሁ ተጓዳኝ ገንዘብ ከሚያወጡባቸው ቦታዎች ጋር የውስጥ ስምምነት እየፈጠሩ እኛም ተቸግረናል። ስለዚህ ይሄ ነገር ውስጣችሁን አጢኑ ብለዋል። በሁለተኛው ዙር እንግዲህ የሚጠበቁ ነገሮች አሉ በተለይ አንደኛ ዝናባማ ሁኔታ ሊፈጠር ይችላል። ሜዳዎች ደግሞ ከቀረጻ ጋር በተያያዘ አስቸጋሪ የእይታ የእይታ ምስል ሊኖራቸው ይችላልና ይህ ደግሞ ከስፖንሰር ጋር በተያያዘ አስቸጋሪ ጉዳዮች ሊገጥሙ ስለሚችሉ መስተካከል አለበት ተብሏል። ሌላው ደግሞ እንግዲህ ዳኞች የሚያደርጉትን ነገር በጥንቃቄ መያዝ አለበት እየተባለ ይገኛል። ከስድስት ወር እስከ ሁለት ዓመት የሚደርሰው ቅጣት ግን ሊሻሻል ይገባል የሚል በብሔራዊ የዳኞች ኮሚቴ የቀረበ አቤቱ ተሆኗል። በተለይ ዳኞች አንድ መቶ ሀያ ጨዋታን በድግግሞች ነው እያደረጉ የሚገኙትና ይህ ከግምት ያስገባ ነገሮች ሊፈጠሩ ይገባል ይገባል የሚል አስተያየቶች እየሰጡ ይገኛል። በተለይ ደግሞ ከዋንጫ ከብር አሰጣጥ ጋር በተያያዘ የመተዳደሪያ ደንቡ ተገቢነትንም እዚሁ ማካተት ይገባል ተብሏል። በተለይ ደግሞ ክለቦች በማህበሩ አክሲዮን ሲገቡ ይዘውት የሚመጡት አመራር ለአንድ አመት ይቆይ ወይን ሳይቆይ የሚሉ ጉዳዮችንም በምክክር እያጤነ ይገኛል። በዚህ ወደ ውጭ መረጃዎቻችን እናልፋለን። በእንግሊዝ ፕሪሚየር ሊግ ትናንት በተደረገ አንድ ጨዋታ ሊድስ ዩናይትድ ከመመራ ተነስቶ